ወንዶች ይህንን አይነግሯችሁም። የስነ ልቦና ባለሙያዎች አረጋግጠዋል። ስለ ወንድ ልጅ ባህሪ አንዲት ሴት በመጨረሻ ስትረዳው የሚያስፈራቸው አንድ ነገር አለ። አንዲት ሴት ስታስተውዩ ሙሉ ጨዋታው ይለወጣል። እና ይሄ አንዳንድ ወንዶች የበላይነቱን መሰረት እንዴት እንደሚይዙ በመረዳት ይጀምራል። ኃይል፣ ውበት፣ ግርማ ሞገስ ወይም የማያቋርጥ ጥረት አያስፈልጋቸውም። የሚያስፈልጋቸው አንድ ነገር ብቻ ነው፣ የአንቺን ግራ መጋባት። እውነታው ያ ነው። አብዛኛው የወንዶች ኃይል የተገነባው በሴቶች ግራ መጋባት ላይ ብዙ ወንዶች ቃላቶቻቸውን ግልጽ ያልሆነ ድርጊቶቻቸውን ወጥነት የሌለው እና አላማቸውን አንቺ እንድትገምቺ ለማድረግ የሚበቃ ያህል ድብቅ የሚያደርጉበት ምክንያት አለ ግራ መጋባት በአንድ ሰው ላይ ስልጣን ወይም ሀይል ለመያዝ በጣም ቀላል ከሆኑ መንገዶች አንዱ እና አንዲት ሴት የቆመችበትን ቦታ የማታውቅ ስትሆን ብዙ ጊዜ ግልጽነትን ለማግኘት ጠንክራ ትሰራለች ሳታውቅ በሂደት ውስጥ የበለጠ ራሷን ትሰጣለች ለዚህ ነው ወጣ ለመሆን ሁልጊዜ ስህተት ያሉ ነው ስልት ነው ይህን ጨዋታ የሚጫወት ወንድ አንቺ በሱ ስሜት እርግጠኛ እስካልሆንሽ ስሜቱን እስከተጠራጠርሽ ድረስ እሱ አንቺ የሚገባሽን እየሰጠች ስለመሆኑ የመጠየቅ ዕድልሽ እንደሚቀንስ ያውቃል። ችግሩ የሂደት ራሱን ይመግባል። አንቺ የጥርጣሬን ማስተባበያ በመስጠትና እሱ የተወውን ክፍተቶች ለመሙላት በመሞከር እያንዳንዱን ትናንሽ ድርጊት ከመጠን በላይ ማሰብ ትጀምሪያለሽ። ያ እርግጠኛ ለመሆን የእሱን ትኩረት የበለጠ ዋጋ ያለው እንዲሆን ያደርገዋል፣ ምክንያቱም መቼ እንደሚጠፋ በፍጹም አታውቂ። ይህ ስለ እውነተኛ ግንኙነት አይደለም፣ በጥረት ወይም የማይገኝ በመሆን ስለመቆጣጠር፣ ቁጥጥርን ስለመያዝ ነው የበለጠ እርግጠኛ ባልሆንሽ ቁጥር እሱ ነገሮችን ግልጽ ሳያደርግ በመቆየት የበላይነት ዘና እያለ አንቺ ግልጽነትን ለማሳደድ የበለጠ ኢንቨስትመንት አደርጊያለሽ። ሆኖም ግን አንዲት ሴት ያንን ግራ መጋባት ስታቆም ሁሉም ነገር ይለወጣል። ግልጽ ያልሆነ ባህሪ ብዙም ጊዜ የታሰበበት እንደሆነ በተረዳሽበት ቅጽበት ለእሱ ምላሽ መስጠትሽን ታቆሚያለሽ። ይህ እሱ የሚፈጥረው ደመና አንቺ በአንድ ቦታ ላይ ለማቆየት እንደሆነ ትመለከቻለሽ እና በውስጡ ለመኖር ቢስትይ በአንቺ ላይ ያለው ዋነኛ ብልጫ ወይም አድቫንቴጅ ይጠፋል። ያ ነው ፍርሃቱ እሱ የሚተማመንበትን ግራ መጋባት ከእንግዲህ ኃይል የማትሰጥ ሴት የመሆን ፍርሃት እና ያንን ብልጫ ስታጠፊ የእሱን አጠቃላይ አካሄድና አቋም የሚያጋልጥ ጥልቅ እውነታን በፍጥነት ትገልጫለሽ። ወንዶች ትደርሽበታለሽ ብሎ የሚፈሩት ትክክለኛ ነገር። ይህ ፍርሃት ሙሉ ጨዋታውን ከሚያፈራርስ አንዱ ነጥብ ጋር የተያያዘ ነው። የእሱ ፍላጎት ከዓላማው ጋር እኩል አይደለም። አንድ ወንድ በየማለዳው ቴክስት ላይ ይልክልሽ ብዙ ሰዓታትን በማውራት ማሳለፍና ትርጉም ባለው አቅጣጫ ወደፊት ለመራመድ ሳያስብ በትናንሽ መንገዶች መታየቱን፣ መገኘቱን መቀጠል ይችላል። ጥረት ያለ ቁርጠኝነት ሊኖር ይችላል እና ትኩረት ያለ እውነተኛውንን ነገር ለመገንባት ፍላጎት ሊኖር ይችላል። አንዲት ሴት ይህንን ካልተረዳች ጊዜ ማሳለፍና ማጥፋት በራሱ እሱ ቁም ነገር እያሰበ ማለት እንደሆነ በማመን እያንዳንዱ መስተጋብር ዋጋ ትሰጣለች። ደድገት አለመኖር ማስተባበያና ሰበብ ታደርጋለች፣ ምክንያቱም ስሜት የትስስር እያደገ እንደሆነ ይሰማታል ምንም እንኳ ድርጊቶቹ የትም ባያደርሱ ይሄ ነው በትክክል ብዙ ሴቶች እንደተጣበቁ እንዲቀሩ የሚያደርጋቸው እሱን በቅጽበቶች ውስጥ መገኘት እሷን ሙሉ በሙሉ ለመምረጥ ካለው ፍላጎት እና ፍቃደኝነት ጋር ግራ በማጋባት ፍላጎትን ከአላማ በለየሽበት ቅጽበት ችሎታን ማሳደድ ታቆሚያለሽ። መዋቅሩን ወይም ተግባሩን በምንነቱ ያለምንም ተነሳሽነት እና ጥረት ማድረግ አንቺን በስሜታዊነት ማሳተፋ መንገድ እንደሆነ ታስተውያለሽ እና ያኔ ነው ቁጥጥሩ መፈራረስ የሚጀምረው። ምክንያቱም አንቺን እዛው ለማቆየት የተማመንበት ነገር ተስፋሽ ካንባላ ከአንቺ የሚሰበው የሚያገኘው ነገር አይደለም። ያ ለውጥ ብዙ ሴቶች እስከሚጠቀሙበት ድረስ እንዳላቸው የሚያውቁትን አይነት ጥንካሬ ይፈጥራል። ከራስ መካከል መውጣትን ውድቅ እያደረጉ በንቃት የመቆየት ጥንካሬ። ያ የሴት ልጅ ኃይል ከማስተዋል ከግንዛቤ ጋር መላቀቅ ነው። በዚያ ውድ ውስጥ መላቀቅ ስለ ቀዝቃዛ መሆን ወይም ራስሽን በስሜት ስለ መዝጋት አይደለም። ስለ ግልጽነት ነው። ያንቺን ፍርድ ወደሚሸፍኑ ስሜቴ የጠመዝማዘው ሳትገቢ የእሱን ባህሪ በትክክል የማየት ችሎታ። አሁንም ጥልቅ ስሜት ሊሰማሽ ይችላል፣ ነገር ግን ከእንግዲህ እነዚያ ስሜቶች ገደቦችሽን ለአንቺ እንደወሰኑ አትፍቀጂ። አንዲት ሴት የምታደርገውን አይቻለሁ እና ለሱ ምላሽ አትሰጥም ስትል አጠቃላይ ኃይልና አቅጣጫውን ትለውጣለች። ይህ ንግግር ወይም አጋፈጥን አይጠይቅም። ይህ በእሷ ምላሽ የምትሰጥበት ወይም ብዙ ጊዜ ምላሽ በማትሰጥበት መንገድ ውስጥ የሚንጸባረቅ ውስጡ የለውጥ ነው። ወንዶች የለውጥ ወዲያውኑ ይሰማቸዋል፣ ምንም እንኳን በጭራሽ ባያነሱትም፣ ምክንያቱም የአንቺ ትኩረት ስሜት፣ ሽልማት ከአሁን በኋላ እንደ ቀላል ነገር ወይም ዝቅ አድርጎ የወስሉት የሚችሉት ነገር አይደለም። በስለንቡና ሁኔታ ይህ የእሱን ጥቅም ወይም በልጮሆን ያስወግዳል። ያላንቺ ምላሽ ዋስትና የሱ ባህሪ ከአሁን በኋላ ተመሳሳይ ተጽዕኖ አይኖሩም። ከአሁን በኋላ ራስሽን ለማረጋገጥ ነገሮችን ለማስተካከል ወይም መፍትሄን ለማሳደድ አትሞክሪ። በምትኩ መሰረትሽን እያሽን እና እሱ አሁን አንቺን እዚያ ማግኘት እንዳለበት ወይም ሙሉ በሙሉ አንችን መዳረሻ እንደሚያጣ መወሰን አለበት። እናም እዛ ጋር ነው ለሱ እውነተኛው አደጋ የሚጀምረው። ትኩረትሽን ማጣት ብቻ ሳይሆን ግራ መጋባትሽንም በማጣት አንድ የምላሽ መስጠት ስታቆሚ ማስተዋል ትጀምሪያለሽ ስርዓቶችን ጠጦችንና ፍቅር ጥርጣሬን ለማጥፋት በትክክለኛው ጊዜ የሚገኝበትን አፍታዎች ታስተዋልሽ። ያ ግንዛቤ ከአንቺ ዝምታ በላይ ለእሱ አስጊ ነው። ምክንያቱም አሁን አንቺ ከጨዋታው ነፃ ብቻ አይደለሽም፣ በትክክል እንዴት እየተጫወተ እንዳለ ማየት ትችላለሽ። አሁን ይህንን ስል ምን ማለት እንደሆነ አብራርተን እንመልከት። የስሜቴ ማስተዋል ስጋት ስሜቴ ማስተዋል አሳቢነትን የለበሱ እንደ ፍቅር ቦምብ፣ ማወደስ፣ ማባበል ወይም የተጎጁን ሚና በመጫወት ማታለል ባሉ ስልቶች ተጽዕኖ ሲደረግብሽ የመለየት ችሎታ ነው። እነዚህ ስልቶች የሚሰሩት ስሜቴ ደመና ስለሚፈጥሩ ነው። ሚዛንሽን እንዳጠብቂ ለማድረግ የተነደፉ ከግራ መጋባት ጊዜዎች ጋር የተደበቁ የፍቅር ጊዜዎች። ብዙ ሴቶች የበለጠ ታጋሽ አፍቃሪ ወይም የሚረዳ መሆን ከቻሉ ነገሮች እንደሚሻሻሉ በማመን የበለጠ በመሞከር ለዛ ደመና ምላሽ ይሰጣሉ። ለዚህም ነው እነዚህ ስልቶች በጣም ውጤታማ የሚሆኑት፣ በአንቺ ላይ በራስሽ ጥረት ክፍተቶቹን በመሙላት ላይ መሰረታሉ። የበለጠ በሰጠሽ ባደረግሽ ቁጥር የበለጠ ኢንቨስት ታደርጊያለሽ፣ የተጠመድሽ ትሆኛለሽ፣ ምንም እንኳን ፍላጎቶች ሳይሟሉ ቢቀሩ እነዚህ ስልቶች ከተለዩ ጊዛቶች ይልቅ እንደ ንድፍ፣ እንደ ስልታዊ እርምጃ ማየት ስትጂ ወጥመዶቹን ትሰብሪያለሽ። ወጥነት መከባበርና እውነተኛ እንክብካቤ በስብር ባሪዎች በወጣ ገብነት እንደማይመጣ ትረጃለሽ። በጊዜ ሂደት ቀጣይነትና ወጥነት ባላቸው ድርጊቶች ይመጣሉ። እናንድ ያንን ግንዛቤ ስትላበሽ እነዚያን የቆዩ ስልቶች የመጠቀም ችሎታው በቀላሉ መሥራት ያቆማል። ያኑ የሱን ቁጥጥር ወደሚሰብረው የዝምታ ልውጥ የሚያመራው በዚህ ሂደት ውስጥ በጣም ኃይለኛ ከሆኑት ጊዜያት አንዱ ግልጽነትን መጠየቅ፣ መልሶችን ማሳደድና እንደምትረጂ ተስፋ በማድረግ ራስሽን ማስረዳት ስታቆሚ ነው። በምትኩ ትመለከቻለሽ፣ ታስተውያለሽ፣ ማስታወሻ ትወስጃለሽ እና እርምጃዎችሽን ሳታሳውቂ ታስተካክያለሽ። እንዲህ አይነቱ ዝምታ መራቅ አደለም፣ ስልታዊ የኃይልን መልሶ ማግኛ ነው። እሱ ሲፈትንሽና አንቺ ለመከላከል ወይም ለማሳመን ከመቸኮል ይልቅ በተረጋጋ መልከታ በማስተዋል ስትገኝ፣ ይህ በተለመደው ንድፍ ወይም በስልቶች ውስጥ መስተጓጎልን ይፈጥራል። እሱ የሴቶችን በስሜት ምላሽ መስጠት ለምዷል፣ እና ያ ሳይሆን ሲቀር የራሱን ቦታና አቋም መጠራጠር ይጀምራል። በድንገት ያንቺን ደረጃዎች እንደሚያሟላ ወይም ሙሉ በሙሉ ያለውን ቦታ እንደሚያጣ እርግጠኛ ይሆ ያ ጸጥታ፣ ያ መረጋጋት እንዳይል ይሰማል፣ ምክንያቱም ትልቅ ኃይል ነው። በግንኙነት ውስጥ ሌላኛው ምላሽ ለማነሳሳት በሚሞክርበት ጊዜ መሰረቱን ይዞ መቆየት የሚችል ሰው ብልጫውን ይዛል። ምላሽ ባለመስጠት ትኩረቱን ወደ እሱ ትመልሻለሽ፣ እናዚያ ጋር ነው እሱ ጫናው የሚሰማው። የዝምታ ለውጥ ሁሉንም ነገር የሚቀይርበት ትክክለኛ ምክንያት ይሄ ነው። ራሱን በአንቺ ከማዘናጋት ይልቅ በራሱ ባህል ውስጥ እንዲቀመጥ ያስገድደዋል። እና የበለጠ ያንን የተረጋጋ ስልጣን በያሽ ቁጥር በሱ ቤት ውስጥ ቦታ ለማግኘት እየተፎካከርሻ ለመሆኑ የበለጠ ግልጽ ይሆናል። ራስሽን ከውድድር ውስጥ ሙሉ በሙሉ አውጥተሻል። ይህም እሱ ችላ በማይለው መንገድ ጎልተሽ እንድትታይ ያደርግሻል። እዚህ ጋር ይህ ግንዛቤ ደረጃ ለምን ብርቅና ልዩ እንደሚያደርግሽ ማየት አለብ። ከትንሽ እድሜያቸው ጀምሮ ብዙ ሴቶች ፍቃድን ለማግኘት፣ ለማስተካከል፣ ለማረጋገጥና ለማምራራት ቅድመ ሁኔታ ወይም ቀዳሚ ፍላጎት አላቸው። ይህ አንድ ሰው ሙሉ በሙሉ ቁርጠኝነት እንደሌለው ቢያሳይም እንኳን እንዲመርጥሽ ለማሳመን ኢንቨስት የምታደርግበትን መዋቅር ወይም ስልት ይፈጥራል። ለዛ ለምምር ነው ማስተዋል ብርቅ የሆነ ብዙ ሰዎች አሽክርክሮሹን ወይም ሂደቱን መጠየቅ አያቆሙ። ነገር ግን ባህሪውን በቀላሉ አስተውላ ያለ ትርኢት የምትሄድ ሴት የተለየች ናት። እሷ ትዕይንትን መፍጠር ወይም የትን በማይደርስ ንግግር መቋጫን ማግኘት አያስፈልጋትም። የምተው ምርጫዋ ከማንኛውም ንግግር በላይ ጮክ ብሎ ይናገራል። ያ ምርጫ አንድን ወንድ ራሱን በግልጽ እንዲመለከት ያስገድደዋል፣ አንዳንዴ ለመጀመሪያ ጊዜ እና በጣም ጥቂት ሴቶች ብቻ በዚህ መንገድ ስለሚራመዱ ተጽዕኖ ፈጣንና ትልቅ ነው። ይህ እሱን አልቀበልም እያልሽ ወይም ውድቅ እያደረግሽ ብቻ አይደለም፣ ለባህሪው መስታወት እያያሽና የማስተካከልን ክብደት ለመሸከም አይሆንም እያልሽ ነው። ያ ብዙ ወንዶች ለመጋፈጥ ያልተዘጋጁበት ደረጃ ወይም መስፈርት ነው። ነገር ግን ይህን ልትረጅ ይገባል። ወንዶች የሚፈሩት ተጠያቂነትን እንጂ ድራማን አይደለም። ድራማ ለማሰናበት ቀላሉ አንድ ወንድ ይህንን ከልክ በላይ እንደማጋነን ሊመለከተው አንቺ በጣም ስሜት ለራሱ ነገርና ምንም ነገር ሳይለውጥ ወደፊት ሊቀጥል ይችላል። ስሜቶች ጠንከር ያሉትም እንኳን ብዙ ወንዶች የሚጠብቁት ነገር ነው፣ እና እንዲሻሻሉ በማይጠይቅ መንገድ እንዴት መያዝና ማለፍ እንዳለባቸው ያውቃሉ። ነገር ግን ተጠያቂነት የተለየ ነው። እሱ የራሱን ድርጊት እንዲጋፈጥና ያንቺን መስፈርት ለማሟላት እንዲነሳ ወይም ፍቃደኛ ለመሆኑ አምኖ እንዲቀበል ይጠይቃል። እነዚህ መስፈርቶች ሳይሟሉ ሲቀሩ የተረጋጋች ግልጽዮኖችና ተታምትል ሴት ለሰዓታት ከምትጨቃጨቅ ሴት የበለጠ የማታረጋጋ ተጽዕኖ የምትፈጥር ትሆናለች። ለእሱ ኋላው የሚደበቅበት ምንም ጫጫታ አይኖርም። ያለመኖርሽ ሁኔታ ብቻ ይኖራል። በሱ ማረጋገጫ መተውን ስታቆሚ ትርኢቱ ትርጉሙን ያጣል። ከአምባ ላይ ዝግጅቱ አካል አለልሽ እና ያለ ተመልካች የሱ የተለመደው ስልት ይወድቃል። ይህ ነው ትክክለኛው ፍርሃት። እሱ እንዴት እንደምታየው ስለሱ ያለሽን ስሜትና መቆየት አለመቆየትሽን የመቆጣጠር ችሎታን ማጣት። የወንድ ልጅን ስነ ልቦና የተረዳች ሴት የማትነካት ሆናለች። ቀዝቃዛ በመሆን ውስጥ ሳይሆን ንድፎቹን ወይም ስልቶቹን በምንነታቸው በማየትና ምላሿን በግልጽነት በመምረጥ ችሎታ ውስጥ። ወንዶች ስሜትሽን አይፈሩ፣ እይታሽን ይፈራሉ። እና ያ እይታ ሲኖርሽ ለመቀመጥ እንኳን ፈቃደኛ ንምሽበትን ጨዋታ ካን በኋላ መጫወት አይችሉም። እስካሁን አብራችሁን ከቆያችሁ ሀሳባችሁን ኮመንት በማድረግ አብሮነታችሁን ግለጹል። ለበለጠ አስደሳችና አስተማሪ ርዕሶች ላይክና ሰብስክራይብ በማድረግ ተደራሽነታችንን በማስፋት አግዙ። ስለተከታተላችሁን ያመሰግናለሁ። ሰላም ቆዩል።